ን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ነው ዋና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ ስምንት ስምንት አንድ መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ?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 ፈጣን፣ አስተማማኝና ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማቻችን ከኛ ጋር የቆያችሁ ስለሆነ እጅግ ነው የምናመሰግነው። የፔዥን የሻምፒዮንስ ሊግ ድል እያነሳን ነው የምንገኘው። የክለቡን ፕሬዚዳንት እንመልከት። አልሄሊ የአውሮፓ እግር ኳስ ዋነኛ ሰው ናቸው ወይ የሚለውን ጉዳይ እናንሳ። ከእያንዳንዱ ዲቴል ውስጥ ያሉ ደግሞ በብዙ ስሞች ላይ በተደጋጋሚ አብረን ስማቸውን የምንሰማቸው ሰው ናቸው። እንመልከተኝ ጉዳይ ይሄ ድል የካታርም ድል ነው። የካታር ስፖርትስ ኢንቨስትመንት ድል ነው። ለ14 ዓመት ቻምፒየንስ ሊግ ለማሸነፍ ሁሉንም ነገር አድርገዋል። የሚያስደነግጥ ገንዘብ ኢንቨስት አድርገዋል። ትልልቅ ተጫዋቾች አምጥተዋል። ትልልቅ አሰልጣኞች ሾመው ሽረዋል። ትልልቅ የስፖርት ዳይሬክተሮች መጥተው ሄደዋል፣ እና በመጨረሻ ተሳክቶላቸዋል። ግን የኚህ ሰው ተጽዕኖ ከገንዘብ ባሻገር በጣም የገዘፈ ተጽዕኖ ያላቸው ናቸው፣ ናስር አለ ኸላይፊ። የዛሬ 14 ዓመት ማንም አያውቃቸውም በእግር ኳስ ውስጥ ናስር አለ ኸላይፊ ወይም ናክ የሚባለውን ሰው የሚያውቅ ሰው የለ። ከዛ ድንገት የአለም እግር ኳስ ምናልባት በሞስት ፓወርፉል ሰው ሳይሆኑ አይቀሩም። አሁን በዚህ ሰዓት ያሉበትን ዘርፍ ብታይ የሚገርም ነው። ቴኒስ ተጫዋች ነበሩ ድሮ። ግን ተሳካላቸው ከተባለ አንድ ሺህ ምርጥ የቴኒስ ተጫዋቾችን ሊስት በየጊዜ ይወጣት አይደለም? የአለም ቁጥር አንድ ነው እንትና ምናምን ምንላለ። ፌዴረር ወይ ጆኮቪች ወይ ናዳል ወይ ሌላ ተጫዋች ዘጠኝ መቶ ዘጠና አምስተኛ ሆኖ ነበር አንድ ጊዜ በቃ ትልቁ የቴኒስ ስኬታቸው እሱ ነው። የአሳ አጥማጆች ልጅ ናቸው። ቤተሰቦቻቸው በአሳ ቢዝነስ ላይ የነበሩ ነበሩ፣ ግን አሁን እንደዛ አደለ። እያንዳንዱ ነገር የሚወስኑ ሰው ናቸው። እያንዳንዱ ነገር የሚወስኑ ሰው ናቸው። እንደ እሳቸው ብዙ ፓወር የተከማቸበት አንድ ግለሰብ ያለ አይመስለኝ። ብዙ ባርኔጣ አላቸው አንደኛው ባርኔጣ የፓሪስ አንጀርማ ፕሬዚደንት ሲሆኑ የሚያጠልቁት ባርኔጣ ነው። የፓሪስ አንጀርማ ፕሬዚደንት ናቸው። ከዛ የዩኤፋ ስራ አስፈጻሚ ኮሚቴ አባል ናቸው። ይሄ ደግሞ የውድድሩን ህግጋት የሚያወጣ ስራ አስፈጻሚ ኮሚቴ ነው። የቻምፒየንስ ሊግን ህግጋት የቢን ስፖርት የሚባለው ቻምፒየንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ እና ሌሎች አውሮፓ ሊጎችን ለመካከለኛው ምስራቅ ለሰሜን አፍሪካ ለምናምን የሚሸጥ ትልቅ በፊት የአልጀዚራ ክንፍ የነበረ አልጀዚራ ስፖርት ሲባል የነበረው ትልቅ የሚዲያ ግሩፕ ሊቀ መንበር ናቸው። የቢን ሚዲያ ግሩፕ ሊቀ መንበር ናቸው። ሰባት መቶ የአውሮፓ ክለቦች አባል የሆኑበት ኢሲኤ የሚባለው ዩሮፒያን ክለብ አሶሲሽን የሚባላል የኢሲኤ ፕሬዚደንት ናቸው፣ ሊቀ መንበር ናቸው። ይሄ ደግሞ አሁን በአዲሱ የዩኤፋ አሰራር የቻምፒየንስ ሊግ ፎርማትን በተመለከተ ትልቅ ሴ ያለው አንድ አካል። ስለዚህ አሁን የምናየው ዘንድሮ የተጀመረው የቻምፒየንስ ሊግ ፎርማት ሲደረግ ባይ ኤክስቴንሽን የናስር አልኸላይፊ ኮሜንት ነበረበት እና የድሮ በስምንት የተለያዩ ምድቦች አራት አራት ቡድኖች የሚሳተፉበት የምድብ ፎርማት ቀረና አንድ የሊግ ፎርማት 36ቱ ክለቦች የሚወዳደሩት አንድ የሊግ ፎርማት ወጣ። እና ተጨማሪ አራት ክለቦች እንዲሳተፉ ሆኑ። የአሌክሳንደር ቼፌሪን የቅርብ ሰው ናቸው እና የዛሬ 14 ዓመት ማንም የማያውቃቸው ሰው አሁን የአውሮፓ እግር ኳስ ወሳኙ ሰው ናቸው። እንደውም አንዳንድ ሰዎች ከፈለጉ ከፈለጉ አንድ ቀን የፊፋ ፕሬዚደንት ይሆናሉ ይሏቸዋል። ከጃን ኢንፋንቲኖ ጋር የቅርብ ጓደኛ ናቸው። ስለዚህ ወደ ፊፋ መጥተው የፊፋ ፕሬዚደንት መሆን ካሻቸው ይችላሉ የሚሉ ብዙ ሰዎች አሉ አይቀርም የፊፋ ፕሬዚደንት መሆናቸው የዩኤፋ ፕሬዚደንት መሆን አይችሉ ምክንያቱም አውሮፓዊ አይደሉም የዩኤፋን ፕሬዚደንሲ አውሮፓዊ ነው የሚይዘው የአውሮፓ እግር ኳስ ማህበር ስለሆነ ፊፋ ግን አለም አቀፍ ተቋም ሁሉንም አህጉራትና ሀገራት የሚወክል ስለሆነ ወደ ፊፋ ፕሬዚደንሲ መምጣት ከፈለጉ ይችላሉ ይላሉ ስትራቴጂያቸው ግልጽ ነበር ሲመጡ መጀመሪያ ክለብ እንገዛለን ከፈረንሳይ ከዛ ያ ክለብ የሚወዳደርበትን የሊግ የብሮድካስቲንግ ራይት እንገዛለን፣ ጨዋታ የማስተላለፍ መብት አደረጉት። በቢን ሚዲያ አማካኝነት ክለብ ገዙ፣ በካታር ስፖርት ኢንቨስትመንት አማካኝነት። ከዛ የሊጉ እጣ ፈንታ የሚወስነው የቦርድ አባል እንሆናለን አሉ። የሊገ የቦርድ አባል ናቸው። ቻምፒየንስ ሊግም ላይ ተመሳሳይ አይነት ተጽዕኖ አላቸው። ቴኒስ ተጫዋች እያሉ ሀብታም አልነበሩ። ሀብታም የሚያደርግ የስፖርት አቅም አልነበራቸው። በጣም ተሳካላቸው ከተባለ አልኩ መጥፎ ሪከርድ አይመስለኝም፣ 99ኛ መሆን ግን ሀብታም አትወኝ እና ሳሸንፍነ ትንሽ የሽልማት ገንዘብ ካገኘሁ ኢንፌስትድ ያልሆነ ሆቴል ገብቼ ታኛለሁ አሉ። ብዙ ደረጃ ያን ያህል ለክፉም አይሰጥ፣ ከተሸነፍኩ ግን መኪናው ስነ ማድረው ይሉ ነበር። ሀብታም አልነበሩ። እኚህ ሰው በካታር ዩኒቨርሲቲ ኢኮኖሚክስ አጠኑ ና ከዛ አሁን የሀገሪቱ ኤሚር የሆኑት ያኔ ግን ልኡል አልጋወራሽ የነበሩት ታሚም ቢንሀማድ አልታኒ ተዋወቋቸው። አልታኒ ደግሞ በእድሜ ያንሳሉ ከናስር አልኸላይፊ። የሀገሪቱ መሪ ናቸው፣ አሁን የካታር ኤሚር ናቸው። እንደ ጊዜ ማሳነፊያ ቴኒስ ይወዱ ነበር እና በዛ ምክንያት ከቴኒስ ተጫዋቹ ናስር አልኸላይፊ ጋር ተግባቡ እና ወደ ዋና ዋና ስልጣን መምጣት የሚችሉበትን መቆናጠጫ ያገኙት ያኔ ከነበሩት ተስፈኛ ልዑል አልጋ ወራሽ ባገኙት በዚህ ችሮታ ምክንያት ሁለት ሺ ሶስት ላይ የካታር መንግስት የሚቆጣጠረው የአልጀዚራ የሚባለው የቴሌቪዥን ኩባንያ እዚህ ውስጥ የስፖርት ቻነል መክፈት እንፈልጋለን። አንተ የስፖርት ሰው ስለሆንክ ለምን ብቅ አትልም ወደዛ። ከዛ ደግሞ በዛ በተመሳሳይ ጊዜ የካታር የቴኒስ ፌዴሬሽን ፕሬዚደንት እንድትሆን አግዛሉ አሏቸው እና በዛ መጡ። ከዛ ቢኢን ስፖርት የሚባለው ሚዲያ ተቋቋመ ማለት ነው። የአልጀዚራ ዊንግ ነው ቢን ሚዲያ አሁን ነው ተለይቶ አልጀዚራ ተብሎ ክሊር ሴፐሬሽን የኖረው እንጂ በፊት እንደዛ አልነበ እና ካታሪዎቹ ሁል ጊዜ ልክ እንደ አረቢያ ኤምሬቶች እንደ ሳኡዲ ሁሉ ነዳጅ ፋይናይት ሪሶርስ ነው የሚሉት። ደግሞ ነው ሳይንቲፊክም ነው፣ ያልቃል ነዳጅ። ከዛ እንዴት እንሆናለን? ምክንያቱም ነዳጅ ላይ መሰረት ያደረገ ኢኮኖሚ ስለሆነ ያላቸው፣ ድህረ ነዳጅ ያለውን አለም ማሰብ ይፈልጋሉ። እና አንደኛው ሀይለኛ የመሆነው መንገድ ሚዲያ ነው እና ቢኢን ሚዲያ የዛ ግብ አላማ ነው። ሁለተኛው ስፖርት ነው። ስለዚህ ስፖርት ላይ ብዙ ገንዘብ ኢንቨስቲ ያደርጋል። ሜሲን፣ ነይማርን፣ ኢብራሂሞቪችን እምባፔን ምን ሲያመጡ ካታርን የአለም ካርታ ላይ በስፖርቱ የማስቀመጥ ፍላጎት ስለነበር እነዚህ ሁሉ ተጫዋቾች የካታር ባንዲራ ያዦች ናቸው። ግን ደግሞ ምን ገባቸው መሰለሽ በአውሮፓ ስኬታማ ለመሆን ምርጥ ተጫዋቾች ያሉበትን ቡድን ብቻ መገንባት በቂ አይደለም። በአውሮፓ የሀይል ሰርክል ውስጥ ያለውን ነገር ዋና ዋና ሰዎችን ማወቅ ያስፈልጋል። ያንቺ ድምፅ ጎላ ብሎ መሰማት አለበት። ለምሳሌ የሆነ ጊዜ እኛ የዳኝነት የተሳታቱ ውሳኔዎች ሰለባ ነን ብለው ያምናሉ እና ስለዚህ ዩኤፋ ውስጥ መግባት፣ ኢሲኤ ውስጥ መግባት፣ የሊገ ቦርድ ውስጥ መግባት በቃ ያስፈልጋል ብለው አምኑ ምን አይነ ያደርጋሉ። አሁን ሊጋ በቢን ይሁን ታስር ነው ያሉ። ምክንያቱም የሆነ ጊዜ ሚዲያ ፕሮ ከሰርኩ ይልና ይወጣል። ከዛ የሊጋ ክለቦች የህሉናቸው መሰረት የሆነ የቲቪ እንካም ያጣሉ። ቢኢንን ሲለማመኑ ነው የሚኖሩት። ቢኢንን ሊጉን ያስፈራሩታል ማለት ነው። ካልሆነ እኔ ቢኢንን ይዤ ይወጣሉ ይላሉ። ሊጋ ክለቦች ምን ምን ላይ ሊወድቁ። ስለዚህ ኢንፍሉዌንሳቸው በዚህ መጠን ኃይለኛ ሰው በዚህ መጠን ኃይለኛ ነው። አሁን ደግሞ በዩኤፋ በአሌሳንደር ቼፌሪን እንደዚህ በልዩ አይን የሚታዩበት አንደኛው ምክንያት የዛሬ አራት አመት ነው አምስት አመት፣ ዋናው ጠንሳሽ አንድሪያን የሊ ናቸው። ግን ፍሎረንቲኖ ፔሬዝ ዋና ሰው ናቸው። እዚህ ላይ ላፖርታ ነበሩ ምንም። ከዛ ድንገት ስድስቱ የእንግሊዝ ትልልቅ ክለቦች፣ ሶስቱ ትልልቅ የስፔን ክለቦች፣ ሶስቱ ትልልቅ የጣሊያን ክለቦች የራሳችን ብሬካዌይ ሊግ ይኖረናል አሉ ከየሊጎቻችን እንወጣለን፣ ከቻምፒየንስ ሊግ እንወጣለን፣ ሌላ ክሎዝድ ኮምፒቲሽን ይኖረናል፣ ሱፐር ሊግ የሚባል አሁን። ያኔ ቼፌሪን በቃ ዩኤፋ ኢረለቨንት ሊሆን ሆነ። ቻምፒየንስ ሊግ ያለ ትልልቆቹን የጠቀስኳቸው ክለቦች ምን ሊሆኑ ያለ ሪያል ማድሪድ ያለ ባርሴሎና ያለ አትሌቲኮ ማድሪድ ያለ ስድስቱ የእንግሊዝ ክለቦች ያለ ዩቬንቱስ ያለ ኢንተር ሚላን ያለ ኤሲ ሚላን ምን ሊሆን። ከዛ ግን አንድ ረዳት አገኙ። አንድ ብቻ አይደለም ለነገሩ። የጀርመኖቹ እንኳን አይችሉም ነበር ምክንያቱም ሀምሳ ሲደመር አንድ ስለሆነ ደጋፊዎች መወሰን አለባቸው። ከቡንደስሊጋ ዲጋ ወጣለሁ ማለት አችኝ ብደግ ብል ባየር፣ ቦሩሲያ ት ሁሉም ክለቦች አሉ የኦነርሺፕ ሞዴል ስለሆነ ያላቸው። ይሄኛው ግን በቃ ሱፐር ሊግን እቀላቀላሉ ቢሉ በቃ ዩኤፋ ይሞት ነበር ይሞት ነበር። እንደዛ ነበር የሚሆነው። ማለት የደጋፊ ፕሬሽር ምናምን አለ። ግን እውነቱ የደጋፊ ፕሬሽር አይደለም ሱፐር ሊግን ያስቀረው ከዛ በዛ መሀል አኜሊ የኢሲኤ ፕሬዚደንት ነበሩ። እሳቸው የግድ መነሳት ነበረባቸው። ሊያውም እኮ የአኜሊ የቼፌሪንን ልጅ የክርስትና አባት ናቸው አኜሊ በጣም ነው ጓደኞች የነበሩት። ከዛ የፓወር ቫኪዩም ተፈጠረ። እንካ የኢሲኤ ፕሬዚደንት ሆኑ የኢሲኤ ፕሬዚደንት ሆኑ እና ብዙ ነገሮችን የሚወስኑት ሰው እሳቸው ናቸው። ከዛ መቼስ የፓሪሳን ጀርማ የገንዘብ አወጣት አስደንጋጭ ነው። ፓሪሳን ጀርማ አንድ ጊዜ ከቻምፒየንስ ሊግ ታግዶ አያውቅም። አንድም ጊዜ የነጥብ ቅጣት ተጥሎበት አያውቅም። ብዙ ውስብስብ አይመስለኝም ነገሩ። ውስብስብ አይመስለኝም ነገሩ እና ጀርመኖቹም ግን አይወዷቸውም። ለምሳሌ ባለፈው አሁን ታስታውሻለች፣ በዚህ አመት ባየር ሚኒክና ፔዥ የቻምፒየንስ ሊግ ጨዋታ አድርገው ነበር እና ትልቅ ባነር ይዘው ገባ፣ የባየር ሚኒክ ደጋፊዎች ይሄ ፕሉቶክራት ምን ያደርጋል እዚህ? ሚኒስትር ነው በካታር የስቴት ሚኒስትር ናቸው ነው በኤሊዜ ቤተ መንግስት የካታሪ ኤሚር መጥተው የጋዛን ግጭት በተመለከተ ውይይት ሲደረግ እዛ የሚሳተፉ የስቴት ሚኒስትር ናቸው። ስንት ባርኔጣ እንዳላቸው ቁጠሪ። የክለብ ፕሬዚደንት ናቸው። የቲቪ ራይት ኦውነር ናቸው። የዩኤፋ ኤግዚኪቲቭ ኮሚቴ የስራ አስፈጻሚ ኮሚቴ አባል ናቸው። የኤሲኤ ሊቀመንበር ናቸው። ኦል ኢንዋል ኦል ኢንዋል ይላል የባየር ሚኒክ ደጋፊዎች ባነር። ይሄ ፕሉቶክራት እግር ኳስ ከእንደዚህ አይነት አካሄድ መውጣት አለበት የሚል አይነት መልእክት አስተላልፈው ነበር። ዘ ጋርዲያን አይቀርም የፊፋ ፕሬዚደንት መሆናቸውን ይልና አንድ የሚጠቅሰው ነገር የአለም ክለቦች ዋንጫ ልክ ነው። በሳውዲ ገንዘብ ነው የሚደረገው። ስለዚህ አሁን የሁሉ የሽልማት ገንዘብ የሚመጣው ከፊፋ ካዝና አይደለም ከሞሀመድ ቢን ሰልማን ካዝና፣ ከሳውዲ ካዝና እንጂ ሎጂካል ነው። 150 ሚሊዮን ዩሮ እንዴት ለሽልማት ሰጫለ። ቻምፒየንስ ሊግ እንኳን 150 ሚሊዮን ፕራይዝ መኒ አይሰጥም። እኔ የሳውዲ ገንዘብ ነው የስቴት መንግስት የስቴት ገንዘብ ይቻላል ችግር የለውም። ከአንድ ቢሊዮን ዩሮ በላይ ነው ለሽልማት የተዘጋጀው። ግን ይሄ ውድድር እውን እንዲሆን የናስር አል ኸላይፊ ያልተቆጠበ ድጋፍ ያስፈልግ ነበር። ምክንያቱም የአውሮፓ ክለቦችን ወክለው ከፊፋ ጋር የተነጋገሩት እሳቸው ናቸው። ለምን? የዩኤፋ ስራ አስፈጻሚ ኮሚቴ አባል፣ የዩኤፋ የኢሲኤ ሊቀመንበር ናቸው። ስለዚህ የእኚህ ሰው ተጽዕኖ ቀላል አይደለም። ከዛ ደግሞ ምርጥ ክለብ ነው የመረጡት። ፓሪስ አይደለች ከተማዋ ከዓለም ውብ ከተሞች መካከል አንደኛው፣ አይፊል ታወር ዛው አጠገብ አለ። እዚህ ብራንድ ልታደርጊ ብትፈልጊ፣ ፔጂን በደንብ ብራንድ ማድረግ ይቻላል። ፔጂ ስንል የሌላ የሌላ ሀገር ስም የፈረንሳይ ስም አይደለም ይመጣል። እንዲያውም የካታር ስም ነው የሚመጣል። አላማውም እሱ ዋይት ዋሽንግ ነው፣ ስፖርት ዋሽንግ ነው። አይ ግን የካታሪዎቹ ክለብ ትልቅ ፕሮጀክት እኮ ነው ግን እንዴት አድርገው እንደመጡ ከዛ ካታሪዎቹ ይፈልጉ ነበር። አንድ ጥሩ እንግሊዘኛ የሚናገር ሞደርን የሆነ መልከ ቀና ሰው ምን በሁሉንም ነገር የሚያሟሉ ናቸው። ጸጉራቸው ዘለለው አንዴ ቀና በጣም በ ከዛ እሳቸው ፈረንሳይኛ ይናገራሉ። በጣም ጥሩ ፈረንሳይኛ ተናጋሪ ናቸው። እንግሊዘኛቸው በጣም አሪፍ ነው። አንድ ከተማ ውስጥ አንድ ኒውዮርክ፣ አንዴ ለንደን፣ አንዴ ፓሪ ቢዚ ናቸው። በዚህ ሀላፊነቶቻቸው ምክንያት ግን ፔጄን ዴይ ቱ ዴይ ነው የሚከታተሉት። መጀመሪያ ግን የመጡበት ምክንያት ፖለቲካዊ እንደሆነ እንዴት እንደሆነ የምታውቂው ኒኮላስ ሳርኮዚ ከኤሚሩ ጋር ተገናኙ እና ካታር ያኔ የስፖርት ሀይል ስለገባት፣ ኮሎኒ ካፒታል የሚባል ባለቤት ነበሩ። ካናል ፕሉስ ከሸጠው በኋላ ኮሎኒ ካፒታል የሚባል ኢንተርናሽናል ኢንቨስትመንት ፈንድ ነበር የፔጄ ባለቤት የነበረው። እናንተ ፓሪሳን ጀርማን ከገዛችሁና ፈረንሳይ ላይ ገንዘብ ኢንቨስት ካደረጋችሁ እኛ ደግሞ ዓለም ዋንጫ እንድታዘጋጁ ድል እናመቻችላችኋል። ለዚህ ደግሞ የዩኤፋ ፕሬዚደንት ነበር ያን ሚሼል ፕላቲኒ ሚሼል ፕላቲኒ ያገዛችኋል። ይቺ አሊያንስ ተፈጠረች። ከስድስት ወር በኋላ የፓሪሳን ጀርማን የገዙት። በዛ መሀል ግን ካታር ዓለም ዋንጫ እንድታሸነፍ ሆነ። ካታር ዓለም ዋንጫ ያሸነፈችበት መንገድ ብዙ የሚያነጋግር ነው እንደሚታወቀው ከስድስት ወር በኋላ ገዙት። ያው የሁሉ ገንዘብ ኢንቨስት ተደረገ። ግን በፈረንሳይ በፈረንሳይና በካታር መካከል ያለውን አንድ ጥብቅ ቁርኝት የእግር ኳስ ጉዳይ ብቻ እንዳልሆነ የምታውቂው፣ ብዙዎቹ የሩሊንግ ፋሚሊ የሮያል ፋሚሊ ሰዎች ኮት ዳዙር መጥተውን የሚዝናኑት ኒስ፣ ሞናኮ ምናምን የሚዝናኑት ግን ሰባ ፐርሰንት ካታር የጦር መሳሪያ የምትገዛው ከፈረንሳይ፣ ሰባ ፐርሰንት የሚሆነውን ሚሊተሪ ኦርናመንት የምትገዛው ከፈረንሳይ። ስለዚህ ጉዳዩ መልከ ብዙ ዘርፈ ብዙ እንደሆነ ያሳይሻል። እና የፕሮጀክቱ ፊት ናቸው ሰውየው ከፈለጉ አንዳንድ ጊዜ ምን ያደርጋሉ? የሆነ ሰው አንድ ሰው አንድ ሰው መጣና እሳቸው ረዳት ደበርኳል የኤሚሮንም የእሳቸውንም ስልክ ሰረቀ እና እዛ ስልክ ላይ ብዙ አጉላጉል ነገር ነበር። አንደኛው የእሳቸውን የግል ጾታ ሕይወት ሳይቀር የሚያሳይ ምስል የነበረበት። ከዛ አንደኛው ካታር ያለማንጫን ስታሸንፍ ያለማንጫን ለማሰናዳት የሄደችባቸውን መንገዶች ሁሉ በስልክ ንግግሮች ምናምን አገኘሁታል። ሰውዬው አገኘሁታል። ሰውዬው እንዴት አፍነው ካታር እንደወሰዱት አይታወቅም። ወስ እዛ ወስደውት እሱ እንደሚለው ቶርቸር ተደርጌያለሁ፣ ብዙ ነገር ተደርጌያለሁ ነው የሚለው። በሆነ ነገር ከመጣሽ ደግሞ ባይ ሁክ ኦር ባይ ክሩክ ያደርጉታል። ያን ኃይለኛ ሰውዬ ናቸው። ሰውዬው በጣም ኃይለኛ። ከዛ ገራገር ፈገግታ ጀርባ ኃይለኛነትም አለ እና ፔጅን ወደ ቻምፒየንስ ሊግ አሸናፊነት ያመጡት ፕሬዚደንት እንዲህ አሉ ሰው ናቸው። እና ኤንሪኬ ሲቀጠር ኳምና አልነበሩም። በጊዜው አርፍ ደው ነው የደረሱት። እና ሲነገር አሁን ካልኩት ሰውዬ ጋር ቤታቸው አስገብተውት ሰውዬው የሆነ ጉዳይ ላይ ነበሩ። በቃ ይህን ስልክ አምጣ ይሄንን ብላክሜል ልታደርግ የምትሞክረውን ነገር እረፍ ምናምን እያሉ ማለት ነው እና በኋላ ግን ምንም እንዳልተፈጠረ ነገር አሁን የፈረንሳይ ብዙሃን መገናኛዎች እንደዛ ነበር ያደረጉት ዘገባውን በኋላ አግኝተውት ስለነበር እና ብዙ እንግዳ ከጀርባ የሚያደርጓቸው ብዙ እንግዳ ነገሮች አሉ። ይሄ ሁሉ ነገር ለእግር ኳስ ጥሩ መሆኑን አላውቅም፣ ግን ሰውየው ኃይለኛ ሰውዬ ናቸው። ምናልባት በአውሮፓ እግር ኳስ ዘ ሞስት ፓወርፉል ሰው የሚባሉበት ምክንያት አንደኛው በዚህ ወሰን ጭጫፍና ሩቅ ቦታ በሚወስድ የስልጣን ኃይላቸው ብዙ ባርኔጣ ያላቸው በመሆናቸው ምክንያት ነው። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል ብርሃንባር። እንደ ስማችን ብርሃን ነው ስራችን።